የይሁዳ ሠላሳ ዲናር ከኤፍሬም እንዳለ በነገራችን ላይ ባንዳነት የጦር ሜዳ ጉዳይ ብቻ አይደለም በሰላሙ ጊዜ ከሀገር ጥቅም ጋር ከሀገር ኢኮኖሚ ጋር በመሳሰለው ሚስጥር አሳልፈው መስጠት ባንዳነት ነው ያውም የለየለት ፈረንጅ ዝለል ሲል ቀና ብሎ አንተ ማንህና ነው እኔን ዝለል የምትለኝ ከማለት ስንት ሜትር ልዝለል የሚል የሀገር ሻጭነት አስተሳሰብ ሲበዛ ጥሩ ምልክት አይደለም። የይሁዳ ሠላሳ ዲናር አሁንም ስራውን እየሰራ ነው። በአንዳነት ጭራሽ የሥራ ዘርፍ የመሰለበት ጊዜ ነው። እስቲ ዩቲዩብ ላይ መለስ ቀለስ በሉ። የሚያስመሰግኑ ሥራዎች እየሠሩ ያሉ እንዳሉ ሆነው በሀገርና በሀገር ወዳድነት ስም ሀገርን እንዳትሞት እንዳትሽር አድርጎ ክፉ ክፉዋን ብቻ ማውራቱን መታዳደሪያቸው ሙያቸው ያደረጓሉ እንበልና የሆነ ጎረምሳ በሜሲና በሮናልዶ ተማርኮ እንደነሱ ለመሆን ኳስ ለመጫወት ይሞክራል። ቢለው ቢለው ግን አልሆንለት ይላል። ከበሮ በሰው እጅ ያምር አይደል? እጫወትባት ያላት ኳስ እየተጫወተችበት ሞራሉን አነካክታበት እንደ ኳስ የሚያስጠላኝ ስፖርት የለም ማለት ይጀምራል። የዘንድሮ ፖለቲካችን ውስጥ ኳስ ለመጫወት በመሞከር የጉርምስና ዕድሜውን እንደ ጨረሰ ሰው ነው። ቢያንስ እርሱ አቅሙን አውቆ ኳሷን እርም ብሎ ይተዋል። ፖለቲካችን ውስጥ ከሶስት አራት አስርት ዓመታት በላይ ተጫዋች ለመሆን ሞክረው ሳይሳካላቸው ኖረው አሁንም ካልተጫወትን የሚሉ አሉ። ያውም በአጥቂ ስፍራ። ተፈጥሮም እኮ የራሷ ጥያቄዎች ይኖራታል። ምናልባት እንደዚህ አይነቶቹ ሰዎች ሜዳውን ለአዲስ ትውልድ የመልቀቂያ ጊዜያቸውን በበርካታ ዓመታት አሳልፈው የሆነ ፕሮሰስ ወይም ሂደትን አዛብተዋል። የግድ ከፖለቲካ መውጣት ካልፈለጉም እከሌ የጤና እግር ኳስ ቡድን እንደሚባለው እከሌ የጤና ማጣት ፖለቲካ ቡድን የሚል ባቋቁሙ ይበጃቸው ይሆናል። ምክንያቱም በሚገርም ሁናቴ ፖለቲካ ጤናቸውን ያሳጣቸው ሳይሆን ፖለቲካን ጤና ያሳጡ ሰዎች እያየን ነውና፣ የይሁዳ ሠላሳ ዲናር አሁንም ስራውን እየሰራ ነው። እዚህ ላይ ግን ግልጽ መሆን አለበት፤ የጤና ቢስ ፖለቲካ ችግር ትክክለኛው አሰላለፍ አጠቃሎ ማወቁ ላይ ነው። በአደባባይ የእውነተኛ የጤና ቡድን ተጫዋች ሆኖ ከመጋረጃ ጀርባ የጤና ቢስ ፖለቲካ አገልጋይ በርካታ ነውና ሀገር መከራ ውስጥ በሆነችበት፣ እውነተኛ ልጆቿን እየተጣራች ባለችበት፣ በችግሯ ለማትረፍ መሯሯጥ፣ በመከራዋ ዶላር ለመሰብሰብ እጅግ አሳፋሪ በሆነ ደረጃ መውረድ አፈሬን ከጫማችሁ ጥረጉ ያሉትን አጤ ቴዎድሮስን በፈጠረች ሀገር ዜግነት ስር እነኛኑ ጫማዎች ለመሳም ጅማት እስኪሳሳ ማጎብደድ የጤና ቢስ ፖለቲካ መገለጫ ብቻ ሳይሆን ዋጋ ከተስማማ ወላጅናትን የሚያሸጥ ባንዳነት መለያ ነው። ይህን ሰሞን ከውቅያኖስ ማዶ እያየን ያለነውም ይኸው ነው። አዎ በሀገር ዕጣ ፈንታ ላይ መቆመርን ወይም በትክክለኛ አጠራሩ ባንዳነትን ወደ እንጀራ መብያ ሙያነት የለወጡ ቁጥራቸው አናሳ ነው ብሎ ማሰብ ስህተት ነው የሚሆነው። እነኝህ ሰዎች ምን ይሁን እያሉ ነው የሚለው ነገር ሰዋችንን ቢያሳስበው አይገርምም። ከመጋረጃ ጀርባ ምን ሲሰራ ነው የከረመው? በዚህች ደቂቃና በዚህች ሰከንድስ ምን እየተሰራ ነው? ሊጠየቁ የሚገባቸው ጥያቄዎች ናቸው። መጋረጃው በዛ በኩል ቢዘጋም በዚህ በኩል ከፍቶ ምን አይነት ድራማ እየተካሄደ እንደሆነ ለማየት መሞከሩ ግድ ይላል። ሀገርን መከራ ካበሏት ነገሮች መሃል የመጋረጃ ጀርባ ሸፍጡ ነውና፣ ከመጋረጃ ጀርባ ደግሞ አብዛኛውን ጊዜ ስለ ጥፋት እንጂ ስለ ልማት አይደለም የሚመከረው። በጎ ነገር ካሰብን ሰርፕራይዝ ምናምን ከሚሏቸው ነገሮች ባለፈ ከመጋረጃ ጀርባ የሚያስወሽቅ ምን ጉዳይ ሊኖር ይችላል? የይሁዳ ሠላሳ ዲናር አሁንም ስራውን እየሰራ ነው። የሀገርን ጥቅም መሸጥ ከወዲሁ አንድ ልንለው ካልቻልን የተናጠል ሙያነት ብቻ ሳይሆን ወደ ኢንዱስትሪነት የማይለወጥበት ምክንያት የለም። ስለ ሀገርና ሕዝብ በጎ ነገር የሚያወሩ የፌስቡክ ገጾችና የዩትዩብ አድራሻዎች በሰበብ አስባቡ እየተገደቡ ባሉበትና በግልጽ የሀገር ሉዓላዊነትና የሕዝብ ደህንነት ላይ አደገኛ መልእክቶች የሚያስተላልፉት በአይቶ እንዳላየ ምንም የማይሆኑት በስህተት ወይም መልእክቶቻቸውን በሚገባ የተረዳቸው ጠፍቶ አይደለም። እኛን በተመለከተ እየሰፋ ያለ የሚመስለው የሀገር ሻጭነት ኢንዱስትሪ አካል ስለሆኑ እንጂ ለኢንዱስትሪው እኩይ የናደው ፖለቲካ ምላስ አደሮቹ እስካሉ ድረስ የገንዘብ ችግር የለም። ከተለያዩ አቅጣጫዎች ይፈሳሉ። በነገራችን ላይ ያለፉት በርካታ ወራት በዓለም አቀፍ ደረጃ የገጠሙን ክስተቶች በአጠቃላይ ስለ ዓለም ያሉን አመለካከቶች ላይ ለውጥ ቢያስከትሉ አይገርምም፣ ሊያስገርምም አይገባም። እውነት ለመናገር እየሰማናቸው ያሉ ነገሮች፣ ዕለት በዕለት እየወጡ ያሉ ጉዶች አይደለም ለማመንና ላለማመን፣ ለመስማት በራሱ እጅግ ፈታኝ ናቸው። በየሚዲያው በተደጋጋሚ እየተገለጹ ስለሆነ መደጋገሙ አስፈላጊ አይደለም። እነኚህ በሰውና በአውሬ መካከል ያለውን ተፈጥሯዊ መስመሮች ጥሰው የሄዱ ግፎች አይደለም ዘመናዊው ሰው የሂትለርና የሙሶሎኒን ጭራቆችም ሳያስደነግጡ የማይቀሩ ናቸው። ግፎቹ ሲፈጸሙ የነበሩት በአደባባይ በከተሞች ውስጥ፣ በመኖሪያ መንደሮች ውስጥ፣ በማሳዎች ውስጥ፣ በተገኘው ስፍራ ሁሉ ነበር። የሆነ ሶንና የጦር ሜዳ መረጃ ሹክ እንዲሉ ሲያደርጓቸው የከረሙ የሰው ቤት ግድግዳና ጣራ አልፈው መሰለል ያስችላሉ የሚባልላቸው ሳተላይቶቻቸው ለዚህ አይበቁም ማለት ነው። ቀልዱን ታይ ማለት እዚህ ላይ ነው። የይሁዳ ሠላሳ ዲናር አሁንም ስራውን እየሰራ ነው። ስለሆነም እነዛ ታሪክ ወደፊት አብጠርጥረው የሚዘረዝራቸው ግፎች ከማንም አይን የሚያመልጡ ሆነው አይደለም። ሊያመልጡም አይችሉም። ሁሉም ያውቃሉ፣ አሳምረው ያውቃሉ እውነት ለመናገር ከብዙዎቻችን ተራ ዜጎች በብዙ እጥፍ ያለፈ ያውቃሉ። ቢያንስ ቢያንስ የትምህርት ተቋማትንና በተለይ ደግሞ የጤና ተቋማትን ፈራርሰውና አንድ ሳይቀር ሙልጭ አድርገው ተዘርፈው ምስሎቹ እየታዩ ባለሙያዎች፣ ተገልጋዮች፣ ነዋሪዎችና ድርጊቶቹ ሰለባዎች ምስክርነታቸውን እየሰጡ እንዴት ነው የእነርሱ ቴክኖሎጂ ይህንን ማየት ያቃተው? በዲፕሎማትነት በእርዳታ ድርጅት ሠራተኝነት በዓለም አቀፍ ድርጅት አባልነት የሆኑ የእምነት ቡድኖች ተከታይነት ይችን ከተማና ቀሪዎቹን የሀገራችን ክፍሎች ጢም አድርገው የሞሏቸው ሰላዮቻቸው መረጃ አቀባዮቻቸውና ተልዕኮ ፈጻሚዎቻቸው እንዴት ይህን ሁሉ ጉድ ሹክ ሳይሏቸው ቀሩ? በተጨማሪም እነርሱ መሃል ሀገር ሻጭነትን ሙያ ያደረጉ የሀገር ልጆች የሉም ማለት መሳሳት ይሆናል። በቀደም ዕለት ይሄ ከጨቅላነቱ ጀምሮ ክህደት ሲፈጽምብን የኖረ ድርጅት ጄኔቭ ላይ ባዘጋጀው ስብሰባ ድምፅ አሰጣጡን ካየን በኋላ እርሷንና ሕዝቧን ከወረራ ለመከላከል ልጆቻችንን ልከን የታደግናት አገር በእኛ ላይ እጅ አወጣች። አንዱ ወዳጃችን በፌስቡክ ገጹ ላይ ከሼክስፒር ተውሶ አንቺም ኮሪያ ነው ያለው። ችግሮች ሁሉ እኩል አይሆኑም፣ እንደሚያደርሱት ጥፋትና እንደ አጣዳፊነታቸው ይለያያሉ። ከምንም ከማንም የኢትዮጵያና የኢትዮጵያውያን ጥቅም ይበልጣል። ይኸው ነው ሀቁ። እነርሱ ናሽናል ኢንተሬስት እያሉ ሺዎች ኪሎ ሜትሮችን እያቆራረጡ ሀገራትን እያመሱ እኛን ራሳችሁን መከላከል የምትችሉት በእኛ ፈቃድ ብቻ ነው አይነት ትእዛዝ ሊሰጡን የሚሞክሩ ጉዶች የተፈጠሩበት ነው። ሀገራችንም ከየትኛውም ቡድን ጋር ያላትን ግንኙነት ጥቅሞቿን ያስቀደመ ሊሆን ይገባል፤ ነውም ህዝባችን ይህ ቀይ መስመር እንዲታለፍ አልፈቅድም እያለ ነው። ግን ደግሞ በሌላ በኩል በአንዳነትን ሙያቸው ያደረጉ ክፍሎች በቀጥታም በተዘዋዋሪም ሀገር ላይ ሌላ ጦር ሲጠሩ መስማት ቢያበሳጭም አያስገርምም። በነገራችን ላይ የሰሜኑ ጦርነት በታሪክ ከሚነሳባቸው ዋነኛ ምክንያቶች አንደኛው ይህች ሀገርና ይህ ህዝብ በክፉና በፈታይን ጊዜያቸው ማን ከጎናቸው እንደሚቆምና ማን ለዲናር አሳልፎ እንደሚሰጣቸው የታየበትና እየታየበት ያለ መሆኑ ነው። በየተሰማራበቱ ሁሉም እንደ ሙያው ነጋዴውም ወደ ንግዱ፣ ገበሬውም ወደ እርሻው የምትል ስንኝ ያለች ምናልባትም የዘፈን ግጥም ደራሲዎች ወደ ሙያነት እየተለወጠች ያለችውን ባንዳነትን የምትመጥን አንዲት መስመር ቢጨምሩባት መልካም ሳይሆን አይቀርም። የይሁዳ ሠላሳ ዲናር አሁንም ሥራውን እየሠራ ነው።